በመጀመሪያ ደረጃ ማለት ነው፣ ስጦታ ይቅርታ ሊሆን አይችልም ማለት ነው። ስለዚህ አብርሽ አንተ ብቻህን ለመጠየቅ ለምንድን የፈራው ጋርዶችን ይዘህ ለምንድን ነው የምትመጣ? ውሾችን ይዘህ ለምን ትመጣለህ? ከአንተ ራስ ሄደክ ለምን ይቅርታ ጠይቃት። ምን ይግራ የገባይ ነገር ለምንድን ነው እንደዚህ የምታደርገው? በደስታዋ ሰዓት የምታደፈርስባት ሌሽ ለምን? አሰላም አሌኮ ራመት ላይ በረጋቱ፣ እንዲሁም ክርስቲያኖቶች እንዴት ናቸሁ? ሰላም ናቸው ወይ ሰላማችሁ? ብዝት ትርፍ ይበልልኝ። ይህን ቪዲዮ ላይክ በማድረግ ይጀምሩ ማለት ነው። እና አብርሽ ሁልጊዜ ስህተት እንደሰራክ ነው። ለምን ብቻውን አታወራት መጀመሪያ እኮ ውስጣችሁ ላይ ያለውን ጥላቻ ነው ፊክስ ማድረግ ያለባችሁ። ፊክስ አደርጋችሁ ከዛ በኋላ ማለት ነው ስጦታን ብትሰጣት ሁለት መቶ ኪዮን ብታከብርላት፣ ብታስደስታት ምንም። አሁን ግን ደስተኛ አይደለችም ይህች ልጃ። አንተን ስታይቅ ትጣላላችሁ፣ ትጨቃጨቃላችሁ ምናምን ምናም። በቃ አንተ ደግሞ ጋርዶችን፣ ውሾችን ይዘህ ሁልጊዜ ትከታተላለህ ማለት። ስለዚህ አንተ ብቻህን ጠይቃት ይቅርታ ማለት ነው፣ እንደዚህ አይደለም። መጀመሪያ ውስጣችሁ ላይ ያለውን ነገር ፍቱት፣ ከዛ በኋላ ይቅርታ ለመጠየቅ ስጦታ ገዝተህ ለመስጠት ትሄዳለህ ማለት ነው። አሁን ግን አንተ ምንድን ያስመሰለብክ እሷን በቁስ የምትገዛ አይነት ሴት አድርገክ ነው እያደረክ እያሳየክ ያለው ማለት ነው። ልጅቷ ግን አንተ እንድትማር እንዴት ብላ ነው ልታስረዳክ የሚችለው ማለት ነው? የምሬ ነው የምላችሁ። እንዴት ነው ማስረዳት የምችለው? እንዴት አርጋ ታስረዳክ? ቆይ እኛ ራሱ እየተረዳ ናት ነው እሷ አንተን ከስህተቶች እንድትማር ፈልጋ ስህተቶችን ድጋሚ እንዳትደግም ፈልጋ ነው እንደዚህ የምታደርገው። አንተ ግን ሊገባ ካልቻለም ቤተሰቦቿም የሚቆጡ ከአንተ እንድትስተካከል ነው፣ የተረጋጋ ህይወት እንዲኖራችሁ ነው። እናንተ ግን አንተ ግን ምንም አይነት ነገር ሊገባ ካልቻለም ከነሱ ጋር እንዴ፣ እነሱ ናቸው እንዴ ህይወት የሚመሩ? ለነሱ ናቸው የሚያስተዳድሩት። እኔ ግራ የገባኝ ነገር ከጎንክ ማይጠፉት እንዴ። ብቻህን ሆነህ ብቻህን ጠርተህ ቆፍጠን ብለህ ወንድ ሆነህ አናግራት ማለት ነው። ወንድ ልጅ ቆፍጠን ሲለው፣ ወንድ ልፍስፍስ ሲል አይውንም አያምርም ማለት ነው እና ቆፍጠን ብለህ ካናግራት፣ ሩታ ደግሞ አንተ ይቅርታ ጠይቃት። በስነ ስርአቱ ይቅርታ ጠይቃት። እምቢ የምትል ልጅ አይደለችም፣ ራስህም ታውቃለህ። ስለዚህ በስነ ስርአት ይቅርታ ጠይቃት። ይህ ተገቢ አይደለም። ሁለት መቶ ኬ ልታከብሉላት ስለመጣች በጣም ደስ ይላል። ግን አንተ ይቅርታ መጠየቅ ያለብህ አይፎን ይዘክ እንደዚህ አይደለም። በአይፎን ልታታልላት መሞክር የለብህ። አይፎን ስለሰጠዋት ይቅርታ ታደርግልኛለች ምናምን። ላ ዛሬ የተቀብላከው እኮ ማስመሰል፣ በቪዲዮ በካሜራ ማስመሰል ትችላለች፣ ግን ስላልፈለገች ነው። አንተ ከስህተት መማር አለብህ፣ ግን እኔ ሳስበው መማር የምትፈልግ ልጅ አይደለም። ስለዚህ አብርሽ በስነስርዓት ይቅርታ ጠይቃት፣ ብቻዋን አውርታሃት ነገር ውስጣችሁ ላይ ያለውን ጥላቻ ውስጣችሁ ላይ ያለውን ቂም አስወግዱና ማለት ነው። ይሄ ፉክክር ታቃላችሁ፣ እልህ አትገባቡ ሁለታችሁ ማለት ነው። እና ሩታም ደግሞ ይቅርታ አድርጊለት፣ በቃ ለሆድሽ ልጅ ስቲ ማለት ነው። ለምን ልጅ ያላባቱ ማደግ የለበትም እና ለሆድሽ ልጅ ስቲ ቅርታ አድርጊለት፣ ተነጋገሩና ፍቱ ነገራችሁን ማለት ነው። ከዛ በኋላ ሁለት መቶ ማክበሩ ማክበሩም ይደርሳል። እንትኑም ያው የስልኩም ስጦታ ይደርሳል ማለት ነው። ስለዚህ እባካችሁ ሰላም አውርዱ ማለት ነው።